ሰላም የዩቲዩብ ጓደኞች እንዴት ናችሁ? ደህና ናችሁ ወይ? አለን አለን። እግዚአብሔር ይመስገን፣ ሰላም ነው አለን። ሙቀት ልግ ያለን ነው ሙቀት፣ ሙቀት፣ ሙቀት ከእኛ ከኛ ጋር ማለት ነው። ኃይለኛ ሙቀት ነው ያለ ብርዱ ወደና አሁን ሙቀቱን አልቻልነውም ማለት ነው። እና ማለት ነው፣ ትናንትና አርብ ነበር፣ ትናንት አርብ ነበረ። እና እዚህ ጋር ሴቶች፣ ሁለት ሴቶች ነበሩ ማለት ነው። እንግዲህ የሀያ ሁለት እና የሀያ አምስት ሴቶች ማለት ነው። አሁን ጉድ ላሳያችሁ ነው። ዝም ብላችሁ ጉድ ተመልከቱ። እና ሙቀቱን አልቻልኩትም በቃ እንዳለ ሰውነት ጠ ይላል ሙቀቱ ማለት ነው እና እኔ ክርም ማለት ማለት ሴት ሴት ልጅ እንደዚ በዚህ መልኩ ነው እንዴ እንደዚህ የምታደርጉ ምናምን ብዬ ለማለት እንግዲህ ሴት ልጅ እራሷን ስትር ስታረግ ምናምን ነው እኔ የማውቀው ማለት ነው አሁን ላጸዳ መጣሁ ማለት ነው ዛሬው ደግሞ በጣም በጣም በጣም ያ ምንድን ነው የሚባለው ብቻ በጣም ያስጠላል እና እንግዲህ ሁለት ሴት እዚህ ጋር በፈይፋ አለ። ትንሽ የማድለስ ነገር ናት። እና እዚህ ነው የሚቀመጡት። አርባ አርባ ማለት እናትዬዋ እም ትቀመጣለች ግን በብዛት የሚቀመጡት ሁለቱ ሴቶች ናቸው። የሀያ አምስት እና የሀያ ሁለት ልጆ ሴት ልጅ ማለት ነው። እና አሁን ሽ ይህን ትንን ይሄ ምንድነው? ማድለሱን ትንሽ እየማድለስ ናት። እንዴት አድርገው አትረክርከውት እንደሄዱ አሁን ጉድ! ዝም ብላችሁ ተመልከቱ። ማለት ነው እኔ ግርም አለኝ። እንግዲህ ከላይ እስከታች ፎቅ አጥቼ መጥቼ አሁን የመጨረሻው እዚህ ደረስኩኝ ማለት ነው። እና እንደምታውቁት ደግሞ ጓደኛዬ ታማለች። ደህና እንድትሆን ጸሎት አድርጉላት፣ ደህና እንድትሆን ማለት ምክንያቱም ካልተሻላት እኔ ብቻዬን ነው የምጎዳው። ስራውን አልችለውም እና አሁን ላሳያችሁ ነው። ጉድ ጉድ! ዝም ብላችሁ ተመልከቱ። ይሄውላችሁ፣ ይታያቸዋል እንግዲህ በትናንት ናይቱ ማለት ነው። ሁሌ ነው የምናጸደው፣ ሁሌ ማለት ነው ይውላችሁ እንዴት አት እንግዲህ፣ ወንበሩ እንዳልሆነ ሆኖ ሶፋው እንዳልሆነ ሆኖ በቃ የሆነ ምስቅል ቅልቅል አድርገሽ እንደ በምን ቤት ሁለት ሴቶች ማለት ነው። ተመልካቹ እንግዲህ እኛ ሁሌ በየቀኑ አዝድተን ጭሳ ጭሰን አስተካክለን ነው የምንወጣው። በተለይ አርብ ከሆነ ያው እዚህ መጥተው ቁጭ ስለሚሉበት በደንብ ነው ያኔ። ቅዳሜና አርብ በጣም ስራ ይበዛብናል። እና አሁን ላይ ፎቅ አዝድቸ ምን ብዬ ስመጣ በቃ መጨረሻ ላጸዳ ገባለሁ። እንደው ይታያቸው የቶች ተመልከቱ። የውላቸው እንግዲህ ሴቶች ናቸው፣ ሁለት ሴቶች ማለት ነው። እንግዲህ ማለት እኔ ጀም ለምንድን ነው ወይ እኛ እናጸዳውን ብለው ይሆን ወይ የራሳቸው ጉዳይ ምናምን ብለው ይሆን እኔ አላቅም፣ ኔ ግርም ነው ያለኝ እና ይሁላችሁ፣ ይህን እንዳልሆነ አድርገው የክሊኒክሱ ምናምን ይህ ሁላ እንዳለ ታች ነበር ነበረው፣ ይሄ አንስቸው ነው። ይህን ሁላ ከፋፍተው ምን እንደሚያደርጉ ኔ አላቅም፣ እኔ አላቅም። ይህ ሻማት ነገር መሰል የሚያበሩት ማለት ነው። እና ይሁላችሁ ተመልከቱ ጉድ ጉድ ተመልከቱ። ይታያቸዋል እንደሱ ተደርጎ ነው እንግዲህ ያው እኛ ሰርተን የምናገኘው ገንዘብ እና ያየ ያምናል ማለት ነው። እና እንዴት ናችሁ? በተረፈ ሁሉም ነገር ሰላም ነው አለውን፣ እግዚአብሔር ይመስገን። እና እኔ እስቲ እንደው እንደው ይህችን ነገርማ መቅረጥ አለብኝ ብዬ ነው የቀረጥኩት እንጂ እነሱ እኮ ጉዳሞች ናቸው። ከዚህም በላይ ብዙ ነገር አለ ግን ለማንኛውም ይኸውላችሁ አሁን እያጸዳው ነው ማለት ነው እንደ ውድ ተመልከቱ ልብዬ ነው ይኸው ሶፋውን እንዳልሆነ አድርገው አላውቅም ምን እንደሚያደርጉ ይኸውላችሁ ይህ እንዳለ ምስቅልቅልቅል እዚህ ጋር ይህ የሚነጠፍ ነበረም እንደምታዩት ይሄ እዚህ ጋር ማስቀመጫው ነው ማለት ነው ነጭ ነው ፋሮ ማለት ነው ይህ ማስቀመጫ የራሱ ማስቀመጫ ነው እና አለኝ በቃ፣ ምስክል ቅልቅል ቅልቅል። እንዴት ነው ሴት ልጅ በዚህ መልኩ ነው እንዴ? በስመ አብ ወልድ መንፈስ ቅዱስ አለኝ ማለት እኔ አላውቅም። ምን አደረገ አሁን? ማለት ከንጹህ ቤት ነው የገቡት፣ ተስተካክሎ ነው የገቡት። እነዚህ ሁለት ልጆች የምላችሁ እንግዲህ ያገቡ ናቸው ማለት ነው። እንግዲህ ህጻናቶቹ አሉ፣ ስድስት ህጻናቶች እነሱ እንደ አዋቂዎቹ አይሆንም። በጣም ነው የገረመኝ። ና የውላችሁ፣ ጉድ ተመልከቱ። ጉድ ማለት ነው። ሙቀት ነው፣ በዛ ላይ ሙቀት ነው። መከይፍ ራሱ ምን እንደሆነ እኔ አላውቅም። በጣም ይሞቃል ማለት ነው። ሙቀቱ ሙቀት አይደለም። እና ይውላችሁ ለማንኛውም ውድ የተዋህዶ ልጆች እንኳን ለብርሃነ ትንሳኤው አደረሳችሁ። ውዶችዬ በያላችሁበት የእግዚአብሔር ሰላምታ ብዝት ይበል። ሊማሮችዬ እና ይህንን ይመስላለይ። ዛሬ ቅዳም ስዑር ነው። እስቲ እግዚአብሔር ይመስገን። ለሁሉም ጤና፣ ለሰው ልጅ ጤና ካለ የማይደረስበት ነገር የለም። ዋናው ጤና ነው። እና ይውላችሁ ይህንን ይመስላል ማለት ነው። ግን ፀሐይ ነው። የዚህ ግቢውን ራሱ እኔ ህንስ አላጸደውም። ምክንያቱም በጣም ነው የሚሞቀው በጣም እሳት እሳት እሳት እሳት ነው። እና አሁን የውላችሁ እንደዚህ ያተጻደች አጸዳጀ ምናምን ገና ላጸዳን መቼ እንደምጨርስ አላቅም። ገና ይሁሉ እንደምታዩት ተጠርጎ ምናምን ነው። ደግሞ ለሚቀጥለው መጥተው እንደሚያቆሸሹት ማለት ነው። ተጸድቶ ምን እየቀረ ነገር የጸጉር ጌጥ ሚስባ ይውላችሁ በማርያም ይዩት። ይሄን ሁላ ማለት እንግዲህ አያችሁት፣ ይሄ ፀጉራችሁ ይዘሳጫሉ። ይሄ ይሄ መድሀኒዓለም ትግስትን ስጠይ እና የሁላችሁ ተመልከቱ፣ ጉድ እንድታዩት ብዬ ነው የቀረጥኩት ማለት ነው። እና እኔ ያም ተነስቶ የአረብ ሀገር ሴት የአረብ ሀገር በግ ምናምን ሲሉ ግርም ይለኛል ማለት አንዳንዱ ሊሆን ይችላል፣ ግን እኛን አይወክልም ወዶችዬ፣ ወልዶች ማለት ነው። እና እንዴት ናችሁልኝ ሰላም ነው ወይ ሰላም ነው ወይ አለና እግዚአብሔር መስኪን አላቅም መቼ እንደምጨርስ እኔ ደግሞ ሙቀት ከሆነ ምን ስራ መስራት አልችልም በጣም ነው ያኔ አልችልም ሙቀት እና ይህንን ይመስላል የወድ ሀገር ልጆች አሁን እች ፀዳ ጸዳ እናድርግና ደግሞ ወደሚቀጥለው ስራ እናሄዳለን ማለት ነው ይገርማል ግን ከጠዋት ጀምሮ እስካሁን ቁጭ አላልኩም የምር እና ይህንን እያጸዳን ነው ማለት ነው ይውላችሁ እንደዚህ በትን ትን ትን ትን ትን ዝብርቅርቅርቅርቅርቅ አድርገው ተዱ። አሁን የሁላቸው ይፋሮ እንግዲህ ተስተካክሎ ነው ያው መጥቶ ስለሚቀመጡበት እናስተካክለዋለን በየቀኑ ማለት ነው። ግን የትናንትናው ደግሞ እኔ ምን አውቃለሁ፣ ምን እንደሚያደርጉ እኔ ምን አውቃለሁ። እኛ እናጽደውም፣ በቃ እኛ እናጽደውም። ኦኬ፣ እኛ እንሰራለን። ግን እንዴት ነው ያኔ ሥርዓት ባለው መልኩ ይሁላችሁ። እንግዲህ ሜካባቸው ምናምን ቆሻሻዎች እዚህ አይናቸው ላይ የሚያደርጉት ማለት ነው። ይውላችሁ ይታያቸዋል። ጉድ ጉድ ጉድ ጉድ። አሁን ይሄ ግን መታጠብ አለበት እንጂ የሚለቅም አይመስለኝም። ግዴታ መታጠብ አለበት እና በጣም ይከብዳል። የምር ይከብዳል። በጣም ነው የሚከብድ። የሴት እነዚህ የሴቶች አለሌ ናቸው። የሴት አለሌ ማለት ነው። የምር የሴት አለሌ። ወንድ ልጅ እንኳን እንደነሱ አያደርግም። ወንድ ልጅ ድል ወንዶች ይሻላሉ እላለሁ እኔ አንዳንዴ። ከሴቶቹ ወንዶቹ ነው የሚሻለው። ምንም ያኔ ባቋሸሹም ያን እንዴት ሴቶቹ አይሆንም። ሴቶቹ እኮ በስማ እናንተ እንዴት እንት እንደሚያደርጋቸው እንዴት እንዴት እንደሚያደርጋቸው ነው ያላቀላቸው፣ እንዴት እንደሚያደርጋቸው እና የሁላችሁ እንደዚህ ያጽድተን ነው ማለት ነው። ስራ ምን ብር ቢገኘው ዝም ብሎ አይደለም። የአረብ ሀገረ ሴት የአረብ ሀገረ ሴት ያቺም ተነስተው አቋና እንደው መታ አይታው ስራውን መታ አይታው የማታቁላ በስም አረብ ሀገር ሴት በቃ እኛ ሰርተን የምንኖረውስ ለምን በአንዳንድ ባለየዎች ስማችን ይጠራል? እኛ እንደዚህ ነው የምንሰራው ለማለት ፈልጌ ነው። እህቶቼ ስለነበረን ቆይታ አመሰግናለሁ። እንግዲህ በእያላችሁበት መልካም አዲስ አመት፣ መልካም ትንሳኤ ውዶቼ፣ ማሮቼ በእያላችሁበት ፈጣሪ ጠብቃችሁ፣ ውድ ሀገር ልጆች ቻው። እንግዲህ ኮተታችንን የምላዝዳናት እንደዛ ነው እላችኋለሁ። ማሮችዬ እንግዲህ ጉድፈለ ዘንድሮ ጉድፈለ